ጤና ይስትልን ቤተሰቦች፣ ተከታታዮቻችን እንደምን ሰንብታችኋል? ዛሬ የመጣ ነው፣ ለየት ባለ ዝግጅት ነው። እስከዛሬ ከምናቀርብላችሁ ለየት ያለ ነው። በትዳር ውስጥ በፍጹም በፍጹም መባል የሌለባቸው ነገሮች። አሁን እነዚህ ነገሮች በትዳር ውስጥ መባባል ትዳራችሁ አደጋ ላይ እንዲወድቅ የሚያደርግ ነው። ስለዚህ እስከ መጨረሻው በደንብ ተከታተሉኝና አትበሏቸው። አንደኛ፣ ምን አገባኝ። ሁለተኛ፣ የራስ ጉዳይ የራስሽ ጉዳይ። ሶስተኛ እኔ እኮ አልገባሽም፣ አልመጥንሽም፣ አልገባህም፣ አልመጥንህም። እንደዚህ አይነት ነገሮችን አትነጋገሩ። በመጨረሻም እና ደግሞ በጣም በዋናነት ትንንሽም ሆነ ትልልቅ ጸቦች በተፈጠሩ ቁጥር በቃ ሁሌ እንለያ የሚለውን ቃል መጠቀም ጥሩ አይደለም፣ ተገቢም አይደለም። በአፋችን የደጋገምነው ነገር የመሆን ፕሮባቢሊቲው ከፍተኛ ስለሆነ ማለት ነው። እነዚህ ንግግሮች አትጠቀሙ። በየትኞቹ ሀሳቦች ትስማማላችሁ? እስኪ ኮመንት ላይ ጻፉልኝ። አመሰግናለሁ። ቻው ጎረቤታችን፣ ማለት ነው። የበግ የሆነ ነገር በላችን ነው ማለት ነው። ልምድ ሆኖባት ፖስት ፊል አላ ልምድ መጥፎ ነው። ጎረቤታችን ማለት ነው። ከውጭ ነው የመጣውና ምንም በቺቺኒያ እያለፈ ማለት ነው አንዱ ከውጭ ነው የመጣውና ምንም ነገር አያውቅም። ከዛ እንትን እየጠራች መስሎት እንድ ራይድ ፈልጋ መስሎት ማለት ነው ላድርሰች ምናምን ነገር ሲላት ቆማ አይቶ ማለት ነው። ከዛ አይ እኔ እዚህ ስራ እየሰራሁ ቢዝነስ እየሰራው ነው አለችው። ከዛ ላይ የምን ቢዝነስ ነው የምትሰሪው ምናምን ነገር ሲላት አብረን አድረን ከዛ ብር ትከፍለኛለህ አለችው። ከዛ ሄደ ጥባት ሄደና ተመልሶ በቃ ከንክኖ ተመለሰና ቆይ ግን ስንት ብር ነው የምጠይቅ ሲላት ሁለት መቶ ሺ ብር ትለዋለች። ውያሳውቅምንም ችግር የለውም። ኢንዌይስ ግን እንደተባለው ቀይ መስመር የሚባል ነገር አለ። ለምሳሌ ከኔ ፍቅረኛ ወይም ከኔ ሚስት ጋ ያለውን ነገር ችግር፣ ገመና ገልጬ ተስፋዬ ጋ ወይም ደግሞ ልበል ፍራውል ጋ ጴጥሮስ ጋ ባወራ ነገ፣ በዛ ውስጥ እነዛ ሰዎች ጣልቃ ገብቶብኝ ወይ ተጽዕኖ ቢፈጠርበት ከፍተቱ እነሱ አይደለም እኔ ነኝ። ፕራይቬሲ እንዳለ ሁሉ ጴጥሮስ የኔ ፕራይቬሲ አውጥቼ ሰጥቻለሁ። መነጋገር መሸፈን ወይም ደግሞ ማስተካከል ካለብኝ መጀመሪያ ነው ከዛ መጨረስ የነበረ ከዛ በተረፈ ይሄ ምንድነው በሶስተኛ ወገን ሊገባ የሚያስገድድበትን ሁኔታ እና ኦፕሽን ማየት አለብን እንዲሁ በሳር በቅጠሉ ሁሉ እያነሳን ውስጣችን ለሰዎች ምናወራ ከሆነ ከባድ ነው። ከዛ በተረፈ ግን ሰዎችን ማወቅ ይቻላል ወይ ሰው ማወቅ ብቻል ኑሮ የሰው ልጅ እንዴት በሰው ይጎዳል በሰው እንዴት በደል ይደርስበታል የማወቅ የምችልበት እድል ይኖራል ግን ሙሉ ለሙሉ አውቀዋለሁ ማለት አይቻልም። ለምን አንዳንዴ መላእክ ነው ብለን የቀረብ ነው ሰው ወይም ደግሞ ቅዱስ ነው፣ በአሪፍ ሀሳብ ነው፣ ጥሩ ግንዛቤ ነው ያለው፣ ለሰዎች መልካም ነው፣ ደግ ነው የሚያደርግ፣ ትልቅ ሰው ነው፣ በቃ ብዙ ነገር ብለን ስለን ኩለን መጨረሻ ላይ ተግባራቸው ግን ከጀርባ ገልጠን ወይም ደግሞ የሆነ ሰዓት ሲታይን በጣም በማጠብቀው ሁኔታ ወርዶ ምንድን ነው አግሌስት የሆነ ወይም ደግሞ አስቀያሚ የሆነ ነገር የሚያደርግ ሰው ሊሆን ይችላል። ወይም ደግሞ በጣም የሚያቅፍህ የሚደግፍህ ከፊት ለፊት ከኋላ ግን በጩቤ የሚወጋ አይነት ሊሆን ይችላል። ስለዚህ ሰዎች እንዲደርሰህ አውቀዋለሁ ለየዋለሁ ማለት አይቻልም። ሜቢ የጊዜ ሁኔታ ሲፈጠር፣ በጊዜዎች ሂደት ግን ልታውቀው ትችል ይሆናል። እስክታውቀው ግን በደልና ጫና ወይም ደግሞ ፈተና ሊያጋጥም ይችላል። በዛ ውስጥ ነው እንጂ ሰውን አውቀዋለሁ ወይም እረዳዋለሁ ማለት አይቻልም ሜቢ እድለኛ ሆነ ስትቀርበው በየዋህነት ወይም ደግሞ መልካም ሰው ሆኖ ያ ሰው ከተገኘ በዛው ስለቀጠለ ብቻ አውቄው ነው የቀረቡት ለማሰብ አችልም። አንዳንዶች ማስመሰልን የተካኑ በጣም የተጠበቡ፣ በምን አይነት መንገድ ራሴን ከበር ማድረግ አለብኝ፣ በምን አይነት መንገድ ደግሞ ማስመሰል አለብኝ፣ የትኛው ቦታ ላይ ምን መናገር አለብኝ፣ የትኛው ቦታ ላይ ምን ማድረግ አለብኝ ብለው ሂሳብ ሰርተው የሚንቀሳቀሱ ይኖራሉ መቼ ይህ ከባድ ጊዜ ወይም ደግሞ በሆነ ኦፕሽን እውነት አቆ የሆነ አካል እስኪለይባቸውና እስኪደርስባቸው ድረስ ያኔ ግን ያስመኝ ሳዮች አለም ባህር